በዚያ ዛፍ ስር ማስተማር ስንጀምር ብዙ ችግሮች አጋጥመውን ነበር። ማለት ዛፉ ላይ ጦጣዎች ይኖራሉ፣ የፀሐይ ብርሃን መቶ መጽሐፋችን ላይ ያርፋል ዓይን የመጎዳትና ሌሎች ችግሮች ሲያጋጥሙ ወደ መቃብር ቤት ያንን ጉባኤ ወስደን አንድ መቃብር ቤት ውስጥ እናስኬድ ነበረ። ለረጅም ጊዜ በዚያ መቃብር ቤት ቆይተናል። ያ መቃብር ቤት የመጨረሻው አንደርግራውንድ ስለነበር ትንሽ የጤና እክል እያጋጠመ መስኮትን በር ያን ያህል ነፋሻ ስላልነበረ በዚያ ውስጥ የተወሰነ ጊዜ ለአመታት የተወሰነ ብቻ ባይባል በሶስት አራት አመታት በዚያ ውስጥ ቆይተናል። ከዚያ በኋላ የተለያዩ አማራጮችን ደቀ መዛሙርቱ እየታመሙ ስንቸገር የተለያዩ አማራጮችን እንጠቀም ነበረ። አንድ ጊዜ በሰነስ ትምህርት ቤት፣ ሌላ ጊዜ በግቢ ጉባኤያት አዳራሽ እንዲህ እያልን ከቆየን በኋላ አንድ ሀሳብ ተቋቋሙ ኮሚቴዎች ጋ አሰብ። እሱ ያሰብነው ሀሳብ ምንድን ነው? በዚያ ጊዜ ክቡር ስራ አስኪያዣችን የኮሚቴው ሰብሳቢ ሆነው በብፁዕ አባታችን አቡነ ሚካኤል መሪነት በሀገረ ስብከቱ የተለያዩ ክፍላት ኃላፊዎች አሰባሳቢነት ወይም አመራር ሰጭነት ሌሎቹም የአካባቢ ምእመናን ኮሚቴ ሆነው ስራ እንጀምር ብለው ስናስብ ስራውን በሶስት ክፍል መድበል ለመስራት ጀመርን ማለት ነው። 2013 ሰኔ ላይ ነው መሰረት ጀምረን መስራት ጀመር ነው። በሶስት ክፍል ስንጀምር አንደኛው የትርጓሜ ደቀ መዛሙርት የሚማሩበት የመጀመሪያው ክፍል የሚባል ስራ ጀመር። ይሄ በአንድ ጊዜ ከ300 በላይ ደቀ መዛሙርትን ሊያስተናግድ የሚችል ቮሉንተሪ በተደራራቢ አልጋ ሲሆን ማለት ነው በተደራራቢ ካልሆነ ደግሞ 150 እሱን መሰረቱን ጀመርን። ከዚያ እንደገና ሁለገብ አዳራሽ ይሄ በኤል ሼፕ መልክ የተሰራ ነው። ሁለ ሁለገብ አዳራሽ ደግሞ ላይብረሪ ያለው ዲጂታል ላይብረሪ ያለው ሙዚየም ያለው ሙዚየም ቤት ማለት ነው። እንዲሁም ስቱዲዮ ያለው መመገቢያ አዳራሽ ለደቀ መዛሙርቱ ያለው በተለይ ደግሞ ዋናው የጉባኤ ማስኬጃው እሱ ላይ ስለሆነ ሁለት አዳራሽ በአንድ ጊዜ ሁለት ጉባኤ ሊያስኬድ የሚችል ይህንን ሁለገባ አዳራሽ እየሰራን ይህን አሁን ላይ ወደ ማጠናቀቁ ደርሰን እንገኛለን። በባለሙያዎቹ ሲገለጥ ወደ 90 ፐርሰንት እንደደረሰ ይገለጣል ማለት ነው። በሁለተኛ ደረጃ ያሰብነው ኢንተርናሽናል ስኮለርሽፕ ወይ ዓለም አቀፍ የትምህርት ማዕከል ነው። ይሄ ዓለም አቀፍ የትምህርት ማዕከል የሚባለው ተቋም ከተለያዩ ሀገራት ወይም ዓለማት እያመጣን ደቀ መዛሙርትን አስተምረን በክህነት ለእውቀት አብቀተን የምንልክበት ተቋም ነው ማለት ነው። እሱን መሰረቱን አውጥተናል። ይሄ አለም አቀፍ የትምህርት ማዕከል ሲጠናቀቅ የሚሰጠው አገልግሎት እነዚህ ደቀ መዛሙርት መጥተው ይማሩበታል። አባቶች ታላላቅ ከሊቃነ ጳጳሳት ጀምሮ እንግዶች ሲመጡ የሚያፉበት ክፍል አለው ከዚያ ባሻገር የምስክር ጉባኤያት ማለት የተለያየ የዜማ አይነቶች ማለት የድጓ፣ የዝማሬ መዋሴት፣ የቅዳሴ፣ የአቋቋም ተማሪዎች፣ የቅኔ ተማሪዎች ወደ መምህርነት ሲያድጉ ሊመረቁ የሶስት ወር ወይም የአራት ወር ቆይታ ሲቀራቸው ከእኛ አምጥተን ያንን የተማሩትን መልሰው በመጽሐፍ ቅኝት ወይም ከመጽሐፍ ቅዱስ ጋር አገናዝበው በሄዱበት ሁሉ ሰባኪ እንዲሆኑ ያስችል የሚችል የስልጠና ማእከል አለው። ይህ አዳራሽ በይዘቱ ለየት ያለ ወይም ታሪካዊ ነው ሊባል የሚችል ነው። ማለት ከምዕራብ ወደ ምስራቅ ሲታይ የፋሲል ግንብን በቀጥታ ያሳያል። እንደገናም ደግሞ የአክሱም ሐውልቱን ያሳያል። ከምስራቅ ወደ ምዕራብ ስመጣ ደግሞ የቅዱስ ላሊበላን ከቅዱስ ላሊበላ አብያተ ክርስቲያናት የቤተ አማኑኤልን ቅርጽ የያዘ ነው። በአጠቃላይ ከላይ ወደ ታች ሲታይ አክሱም ጽዮን ላይ አፄ ፋሲለደስ ሲያሰሩትን ቤተ ክርስቲያን እንዳለ ሊያሳይ ይችላል ማለት ነው። በዚህ ቅርጽ ስራ ስራው በይፋ ተጀምሮ መሰረቱ ወጥቶ ይገኛል። አሁን በጥቅምት 16 የሚካሄደው ጉባኤ ይሄንን ህንጻ አስጨርሶ ወደ ስራ ለማድረስ ያስችል ዘንድ የታሰበ ነው። በዚህም ህንጻ ውስጥ ወጪ ተብሎ የታሰበ የገንዘብ መጠን ሰባ ሁለት ሚሊዮን የኢትዮጵያ ብር ነው። ይህንን እንግዲህ ጥቅምት 16 በቢዮን ሆቴል በአካል 9 ሰዓት ተኩል ጀምሮ እስከ አንድ ሰዓት ተኩል ይህን ቀጥታ ደግሞ በበርቻዋን ለአለም አቀፉ ማህበረሰብ የቤተክርስቲያን ጉዳይ ጉዳዩ ለሆነ ሁሉ የምናደርስ ሲሆን ሁሉም መን ሁሉም የቤተክርስቲያን አካል በባለቤትነት በየትኛውም ዓለም ያለ ቤተ ክርስቲያኑ አካል ልጄ ሄዶ ይማርበታል፣ እኔም ጥናትና ምርምር አድርግበታል ብሎ የሚያስበው ተቋም እንደመሆኑ ሊያግዘን ይገባል ማለት ነው። ምናልባትም በዚህ ሰባት ዓመት ውስጥ እንግዲህ 2011 ነው የተጀመረው፣ አሁን ሰባት ዓመቱ ነው። ምን ፈተናዎች ደርሰዋል ወይም ምን ችግሮች ነበሩ የሚለውን በትንሹ ዳሰስ ማድረግ ተገቢ ነው እና እንግዲህ ስንጀምር በጀትም ምንም አልነበረውም። ሰውና ሰው ብቻ ነው የተሰበሰብነው ስለዚህ በእውነት ለመናገር አይናችን እያየ ደቀ መዛሙርቱ ሶስት ቀን እህል ሳይበሉ የቆይበትን ጊዜ በተለያዩ ሚዲያዎችን ከዚህ በፊት ገልጫለሁኝ። እሁድ ማታ የበሉ እረቡ ምሳቸውን የበሉበትን አጋጣሚ እናስታውሳለን። ከዚያ ተነስተን ወደዚህ እንደደረስ ምናልባትም አሁን የደረስንበትን ማስተሳሰብ ከዚህ ሁሉ ትዕግስት በኋላ የመጣም እንደሆነ እንድትረዱልን ለማለት ነው። ምናልባትም ሌላው ያሉበት ቦታ ደብረ ታቦር ነው። ደብረ ታቦር ደግሞ ቀዝቃዛ ነው። ቤት ደግሞ የለንም ነበር። ከዚህ አንጻር በጣም እጅግ አስቸጋሪ የሆኑ የጤና ክፍሎች አጋጥሙ ነበረ ማለት አንደርግራውን ነው ያለንበት አየር ማስገቢያ ማስወጫም የለውም እና ክረምት ሲመጣ በአንድ ቀን አምስት ተማሪዎች የታመሙበትን አጋጣሚ አስታውሳለሁ። 2011 ሰኔ ላይ የታምናል እና ቤቱ አስፈላጊ የሆነው ለዚህ ነው። ሌላው የሀያ አንድ ልጆችን አምጥተን አስተምረናል። በዲቁና ከተንም ወደ ቦታቸው ልከናል። አሁንም በየቦታቸው አገልግሎት እየሰጡ ይገኛሉ። ሀያ አንዱ ልጆች ምናልባትም ሀያ አንድ ቋንቋ እንዲናገሩ ተደርጎ የተሰሩ ናቸው። ከሚናገሩ የተሰበሰቡ ናቸው እና እነዚህ ልጆች ምግብ ያስፈልጋቸዋል፣ ልብስ ያስፈልጋቸዋል። መጽሐፍ መግዛት ነበረባቸው። ይታመማሉ፣ መታከም አይቻልም፣ ማሳከም አይቻልም። ይህ አይነት የመጣንበት ጉዞ ነበረ። ከማስታውሰው አንድ ወንድማችን በክረምቱ ቅዝቃዜው ሲበረታ እንግዲህ አሁንም ደግመው ደብረ ታቦር ይታወቃል፣ ቀዝቃዛ ነው ቦታው እና ክረምቱ ሲመጣ የአርባ ምንጭ አካባቢ ልጅ ነው፣ ከሙቀት የመጣ ነው። ያንን ብርድ መቋቋም አልቻለምና እግሩ መሄድ የማይችል ነው ተሰንክሎ ብቻል። እና ለሶስት ወር እየተሸከምን እያንቀሳቀስ ያስተማርንበትን ጊዜ ያስታውሳለሁ። ከቤቱ እየተሸከምን ጉባኤ ቤት እየወሰድ ከጉባኤ ቤት ተሸክመን ከቤቱ እያደረስን ማለት ማሳከም አንችልም፣ አቅም የለም በእውነት ለመናገር እና ዓይናችን እያየ እግሩ ተኮርትሞ እያየ ነው። በቃ እናስተምር ነበር ዝም ብለን እና በአጋጣሚ ይህንን ስናገር የሰሙ አብነት የሚባሉ እናት ከጀርመን መታከሚያውን ልከው አሳክመውልን አሁን ደህና ሆኗል። እናታችንን በዚያው ማመስገን እፈልጋለሁ። በዚያው አጋጣሚ አሁን አንድ ወንድም አንድ ዓይኑ በመጽሐፍ ሲመለከት ፈልቆበት አንድ ዓይኑ ታምሞ ማሳከም ባለመቻላችን ያ አንድ አይኑ አይናችን እያየ ጠፍቷል አሁን አሁን አሁን ሁለተኛ አይኑ መጽሐፍ አለ ማየት አልችላል አል አሁን በዚያ ምክንያት ማለት ነው እና ቁጭ ብለን አይቻ አይናችን እያየ አይኑ ሲጠፋ ዝም ብለን እያየ እንገኛለን እዚህ ድረስ ችግሮች አሉ ማለት አሁን በመጽሐፍ ትምህርቱ እንኳን ስምንት ቋንቋ ተናጋሪ ልጆች አሉ እነዚህ እኛ ላም ነው የተላኩ ናቸው እንዲያውም አንዳንድ ጊዜ ሲታመሙ አደራውን ተቀብለን። ቤተሰቦቻቸው ሁሉ ይደውላሉ። እንደዚህ ሆኖ ምን እናርገው አሳክሙልን እንጂ አቅም የለንም። እና እንዲህ እንደ አይነት ችግሮች በጣም እየፈተኑን ይገኛሉ። ሌላው ደቀ መዛሙርቱ ከሰማንያ በላይ ናቸው። በወር ብቻ 220 ሺህ እናወጣለን። 220 ሺህ ለደቀ መዛሙርቱ ስናወጣ አንድ ብር እንኳን በወር ገቢ የለን። በጣም በእጅጉ እየፈተኑ ያን ሆኖ ግን በደጋግ ምእመናን ጥረት አንደኛውን ፌዝ ብለን ያሰብነውን ስራ እንግዲህ ወደ ፐርሰንት አድርሰናል። ምናልባት ከዚህ ሊነሳ የሚችለው ለምን አላሳክማችሁትም ወዲያው ሊሆን ይችላል። እነዚህ ልጆች አካባቢው ላይ እንትን ሲሉ ብዙ ወንድሞች ይረባረባሉ፣ ግን እንትኑ እያደገ ይመጣል ማለት አሁን አይን ሁኔታ መኖር እጃ አሁን ባህር ዳር ልከነው ነበር። ባህር ዳር ስንልከው ከሁለት መቶ ሺህ ብር በላይ ወጪ እንደሚጠይቀው ነው የተነገረን ከዚህ ከዚህ አንጻር የኛ ደግሞ አቅም ከዚህኛው ስራው አለ ሌሎቹ እንዳይታመሙ ለማትረፍ እንጥራለን። ከዚህ አንፃር በእውነት ሁሉም ሰው እንዲረዳልን የምንፈልገው ነው ማለት ነው እና ከዚህ በላይ እንግዲህ ምግባቸው ናቸው። አሁን የገነባነው መኖሪያ ህንፃ ነው የገቢ ማስገኛ አይደለም። ስለዚህ ሁለተኛው ኢንተርናሽናል ስኮላርሺፕ ነው ስል ሶስተኛው የገቢ ማስገኛ የሚሆን ነው። ከዚህ አንፃር ችግሮቹን በዚህ አብረውን። ደግሞ ግን ችግሩን ይዘን ቁጭ እንዳንል ደግሞ ስራን በጎን እየሰራን እዚህ አድርሰናል። አሁን ሁለተኛውን ፌዝ ለመስራት ነው ወደ እናንተ የመጣ ነው። ስለዚህ ሁላችሁ ምድብር እንድታደርጉ ና ቤተክርስቲያኗ፣ በዓለም የሌሉ የኢትዮጵያ ቤተክርስቲያን ልታስተምራቸው የምትችላቸው ሊቆጠሩ ብዙ ሀብታት አሉ። ለምሳሌ አቋቋም፣ ድጓ ወይ የዜማ ቅን እነዚህ የሚባሉ በሌላ ባህላ ቤተክርስቲያናት እንኳን የማይገኝ ናቸው። የዚህ ሙያ ባለቤት የሆነች ቤተክርስቲያን ለዓለም አቀፍ ማህበረሰብ ማስተማር መቻል አለበት። ጠርታ ዓለም አቀፍ ማህበረሰብ እንዲማር ማድረግ አለበት። እንኳን ትውልድ ኢትዮጵያን በዓለም ተሰራጭ ትልያለ። ስለዚህ በዓለም ያላችሁ ትውልድ ኢትዮጵያውያን ክርስቲያኖች፣ እንዲሁም ደግሞ ክርስቲያኖች የሆናችሁ የኦርቶዶክስ ተዋሕዶ እምነት ተከታዮች የሆናችሁ የትኛውም ዜጋ ሁኑ፣ አንድ ማይከል ኑሯችሁ የምትማሩበት ደብረ ታቦር ላይ እንገነባለን ስናስብ ለሁላችሁም ታሳቢ የተደረገ ስለሆነ ልጆቻችሁ በቤተክርስቲያን በሀገር ፍቅር እንዲያድጉ በሰው ፍቅር ልቡናቸው ጸንቶ እንዲኖር እግዚአብሔርን እንዲወዱ እንዲያገለግሉት ለማድረግ የታሰበ ተቋም ስለሆነ ሁላችንም የሚመለከት ስለሆነ ነገ በጥቅምት 16 በሪዮን ሆቴል ላይ በሚካሄደው ጉባኤ ላይ በአካል የምትገኙ በባለቤትነት በክብር ተገኛችሁልን፣ ሐሳባችሁንም ገንዘባችሁንም ሰጣችሁን፣ ስራውን ያልቅ። በአካል የማትገኙ ደግሞ በቨርቹዋሉ ዓለም ስለምናገኛችሁ እናንተ ማሰራችሁበት ገብታችሁልን የዚሁ ስራ ታሪካዊ ስራ ባለቤቶች እንድትሆኑ፣ በይዘቱም በቤተ ክርስቲያናችን እስካሁን እምብዛም የሌለ ተቋም ስለሆነ የዚህ ታሪክ ባለቤቶች እንድትሆኑ ወያታችን እንዲሁም እኛም ሁላችን ጥሪያችን ያስተላልፋለን። እግዚአብሔር ስትልቆ እንደሚሰነበታቸው ሁኔታ ብዙ ነገር ገልጸውታል። አጭር ነገር ለማለት ያህል በምስጋና ነው የሚጀምረው። ምንም ሳይኖራል ከዛ ስር የጀመርነውን ጉባኤ ቤት እንዲህ ሰው እንዲያየው ላደረጋቸውልን የኢትዮጵያ ክርስቲያኖች በዓለም ላይም ያላቸው ጭምር በእውነት ምስጋና በደቡብ ጎንደር ሀገር እስቅጽበት ቤስም ላቅ ያለ ምስጋና ነው የማቀርበው በእውነት ወደ ጉባኤ ቤት ውስጥ መታ እንግዲህ ደቡብ ጎንደር የታሪክ ምንጭ የሆነ ሀገር ነው። የሊቃውንት ምንጭ የሆነ ሀገር ነው። እንዲሁም አንዳንዶቹን ለማንሳት ያህልም ቅድስት ቤተ በአለም ላይ የድጓ ምስክር ጉባኤ ቤት አገልግሎት ለቅድስት ቤተክርስቲያን አገልግሎት የሚሰጡበት ቦታ የሚገኝበት ነው። ጸራሪያም ዙራታ አቡነ አረጋዊ የዝማሬና መዋሥዕት ምስክር ጉባኤ ቤት የሚገኝበት፣ የደብረ ጽጌ ቆማ ቅዱስ ፋሲለደስ የቆም የድጓ ምስክር ጉባኤ ቤት የሚገኝበት የደብረታወር ኢየሱስ ተክል ያቋቋም ምስክር ጉባኤ ቤት የሚገኝበት ሌሎቹም በርካታ ምስክር ተቋማት የውሻክር የቅዳሴም በርካታ ምስክር ጉባኤ ቤቶች የሚገኙበት ታላቅ ሀገር ነው። ሀገር ያሬድ ወይም ደግሞ ያሬድ በደቡብ ጎንደር ከሶስት ዓመት በላይ ጉባኤ አስፍቶ ያስተማረበት ሀገር በመሆኑ መምህራኑ በቅተው ያለምንም ችግር በያሬድ በረከት በያሬድ ቃል ኪዳል በቅተው ለመምህርነት ለቅድስት ቤተ ክርስቲያን አገልግሎት ተመርቀው የወጡበት ትልቅ አንጋፋ ሀገር ስተታችሁ ነው። ስለዚህ ከዚህ ውስጥም እንግዲህ ታላላቆቹ ሊቃውንት ቅድም ኔታ እንደገለጹት የእነ መምህር ወልደ ጊዮርጊስ ጉባኤ ቤት መካነ ደብረ ሃይማኖት መካነ ኢየሱስ ከ300 መጽሐፍት በላይ የጻፉበት መምህር የስድሮስ በጣና ቂርቆስ የተጀመረ ትልቅ አሁንም ታሪክ መላሽ ሆኑ ጉባኤ ቤት የተመሰረተ አለ። እነዚህ ሁሉ በፈጣን እድገት በፈጣን በልመናን ትብብር እየሰፉ እያደጉ ትልቅ የሆነ አገልግሎት እየሰጡ ይገኛሉ። በበለጠ ደግሞ አሁን በደብረ ታቦር መድኃኔዓለም ቤተ ክርስቲያን ስር የተመሰረተው በይኔታ መምህረ መምህራን በጻለሙ የሚመራው ታላቅ ቦታ የሚሰጡ አገልግሎት በአሁኑ ሰዓት በጣም በእውነት እኔ እንጃ ያልጠብቀናል የጠበቅነው አገልግሎት በእጥፍ ነው። በእውነት እና የመንግስት ሠራተኞች ፕሮግራም ከወር አንድ ቀን ከአምስት ዓመት በላይ ጉዞ ያለፈ እሱ መርሃ ግብር አለ። የወጣቶች ስልጠና ከሶስት ወር በላይ የሚቀጥል ከግንቦት ጀምሮ ከሶስት ወር ባለፈ የሚሄድ በተለያዩ አንስቶች ላይ ስልጠና ይሰጣል። የእኔ ቢጤዎች የተሰባስበው ተሰባስበው እን ቤተ ክርስቲያን ጥግ ነው የሚኖሩት። በሁሉም አብያተ ክርስቲያናት እን በዚህ መንገድ ላይ የምናያቸው ሁሉ በወር አንድ ጊዜ መርሃ ግብር አላቸው። እንግዲህ ይዘጋጅላቸዋል በኔት አስተባባሪነት

አገልግሎት እየሰጠ ያለ ታላቅ ጉባኤ ነው በእውነት እና ጌታንም በዚሁ በእውነት ላቅ ያለ ምስጋና ነው የማቀርበው። እንዲህ አልጋ በአልጋ አይደለም፣ ፈታኝ ነው። እኛ ቀለል አርገን ነበር ያየ ነው ስንጀምረው ግን ብዙ ከባድ የሆኑ ነገሮች ነበሩ። ያን ታግሰው ይህን ጉባኤ በአለም ላይ ላሉ ክርስቲያኖች ያስረክበዋል በእውነት እና ስለዚህ ጉባኤ ቤታችን በአሁኑ ሰዓት እጅግ ችግር ፈች እጅግ በዚህ ዘመን የምገልጽበት ነገር ምናጠው እና ከዚህ ደረጃ ደርሷል። አሁን እንግዲህ ሁኔታ እንደገለጹት ማለት ነው ተማሪዎቹ አሁን በቀብር ቤት ውስጥ ነው ሊታመሙ ነበር። ቀብር ቤቱ ያለው ሰው ደግሞ ፈልጌዋለሁ ጸሎት ሊይዝበት ነው የሚሆን ጥያቄ ነበረ። ያን ሁሉ አሳልፈን የራሳችን ቤት ምዕመናን ሰርተውን ሰጥተው አቁርብም ከቅርብም ከሩቁ ያሉት በእውነት በመልክ አናውቃቸው ይበልጡ ሰርተው ሰጥተውና በዚህ አሽታ ጠልለው እየተማሩ ነው ያሉት። ግን የተገለጸው ዘርፈ ብዙ ችግር አለና የተጀመረው ልማት ስራ አለ። ስለዚህ አሁንም ቀጣይ እየተጀመረውን የግንባታ ስራ ያን አጠናቀን ደግሞ በቂ የሰው ኃይል መጥቶ ደግሞ በወቅቶ በዜማው በቅዳሴው ሙሉ አገልጋይ እንዲወጡ ነው አንዱ ብቻ ሳይሆን ማለት ነው እያደረገነ የጉባኤ ቤቱ ያስመርቃል። ይሄ የተጀመረ ህንፃ የሁሉም ሀብት ስለሆነ የሁሉም ሀብት ሆኖ ነው ከዚህ የደረሰና የጉባኤ ቤት አስፈላጊው ድጋፍ ተደርጎ የሚጠናቀቅ በደቡብ ጎንደር ሀገረ ስብከት ጽሕፈት ቤት ስም ያው ጥሪ አቀርባለሁ። ለተደረገ ሁሉ ምስጋና አቀርባለሁ። በእውነት እንግዲህ ከዚያ ውጭ አንዱ የእኔታ የጠቀሱም ነገር ደግሞ አቋሚ ነገር ያስፈልጋል። ምችመ ቤተክርስቲያ ነው በኢንተስ ማለማርያም ተብሎ ብዙ ሊቃውንት በተለየ ጎንደር ምመና ከበሉት አብልተው ከለበሱት አልብሰው አጠጥተው መምህር ብለው መርቀው ለቤተክርስቲያ ነው ሲያስረክቡን የሚሆኑት። አሁን ግን ጊዜው ወቅቱ ይህን እያደረግ ይህን የሚያስደርግ አልሆነም እና ስለዚህ ቋሚ ነገር ያስፈልጋል ለጉባኤ ቤቱ ማለት ነው። ስለዚህ ለጉባኤ ቤቱን ወደፊት መራገርን እያዘጋጀን ጥሪ እናደርጋለን። ምዕመናን ይህንን ታላቅ የሆነ ጉባኤ ራሱን እንዲችል የተጀመረው የግንባታ ስራ እንዲጠናቀቅ በገቢ ደግሞ ደቀ መዛሙርቱ ደግሞ ራሳቸውን ደግሞ እንዲያው ጥሩ የራሱ ገቢ አግኝቶ ደቀ መዛሙርቱ ያለምንም ችግር ትምህርታቸውን እየተማሩ እየተመረቁ ወደ ቅድስት ቤተክርስቲያን አገልግሎት እንዲሰጡ የሁላችሁ ምክር፣ ድጋፍ፣ እርዳታ እንዳይለየን ጥሪ አስተላልፋለሁ። ከዚህ በላይ አደራ የምለው ምንድን ነው? ያው እንግዲህ በማይከል ቦታ ተመርጧል። ምቹ የሆነ መንገዱም ለሁሉም ነገር ስለዚህ በዚህ ቦታ በጥቅምት 16 ቀን ሁላችሁም ሊቃውቱም ተገኝታችሁን ጉባኤ ቤት እንድትደግፉ